ሀይ፣ እንዴት ናችሁ? ሰላም ናችሁ ወይ? እናንሻ ታክስ ነኝ አውቃለሁ። ጠፍቻለሁ፣ ግን በሰላም ነው። ዋናው እሱ ነው። እንግዲህ እንደምታውቁት እዚህ ቻናል ላይ ብዙ ሀሳብ አስተያየት እያነሳወራለሁ። ቆይ ከመጀመሪያ በፊት ለማንኛውም ወደ ዛሬ ጉዳይ ከመግባቴ በፊት አዲስ የመጣችሁ ሰብስክራይበሮች በጣም ፎሎወሮች ሎያሊቲ በጣም ነው የኮራሁት ናችሁ። እሺ በሙሉ ፎሎወሮች፣ ምክንያቱም ጠፍቼ እንኳን ሎያሊቲያችሁ አልቀነሰም፣ አልሄዳችሁብኝም። ኢንፋክት ጨምራችሁ ጠበቃችሁኝ። አመሰግናለሁ በጣም ግሬትፉልኝ እውነት ለመናገር እና ለማንኛውም ወደ ዛሬው ጉዳይ ስገባ እዮሃ ሚዲያ ላይ ቆይ ስኩሪን ሬኮርድ ያደረኳት ፓርት አለች። ላስገባላችሁ እሷን ይዋት። ውዝፍ አለብኝ እና በየወሩም ደግሞ ምንም ማገኘው ኢንካም የለኝም አለኝ ማለት ነው። ከዛ በኋላ ያው ተጨማሪ ስራ ያስኩኝ በየወሩ ለሱ መላክ ጀመርኩኝ፣ የቤት ኪራዩን መክፈል ጀመርኩ። ያው ትንሽ የሚከብደው ብዙ ብር ላኪ የሚለው ፓርት ነው። ግን ያው እዚህ ሲመጣ መስራት ሲጀምር እንተካዋለን፣ እናስተካክለዋለን በሚል እንደ ችግርም አላየሁትም ያንን ማለት ስጦታ ይዤ ልምጣ ወንድምና እህት ካለ የእነሱን ቁጥር የጫማ ቁጥር ላክልኝ ስለው ወደ አስራ አራት ነው የላክልኝ ወደ አስራ አራት እህቶቼ ወንድሞቼ ብሎ ማለት ነው የሰፈሩን ሰው እንግዲህ ያው እዛ ላይ እንዳስገባሁላችሁ ትንሽ ፓርት ነው ቅንጭብ አድርጌ ያስገባሁት ሙሉን ገብታችሁ እዩት በእውነት ነው መመክራችሁ እዮሀን ሚዲያ ላይ ገብታችሁ እዩት እሷ አንድ ሶስት አራት ሳምንት በፊት መታ ተናግራለች እሱ ደግሞ ዛሬ መልሷል። ምላሽ ሰጥቶበታል እና እዚህ ቦታ ላይ አምጥቼ ማውራት እንዳለብኝ ገና ልጅቷን ስሰማት ነው የገባኝ። ግን ትራይንግ ማይ ቤስት አንድ ሳይድ ሰምተሽ በቃ እንዳትወስኝ እንዳትወስኝ አልኩ ለራሴ ስናገር ነበር ሁሌ በተቻለ መጠን ሁለት ሳይድ መስማት ጥሩ ነው። ፋይናሊ ሰማሁ። ስለዚህ ሀሳቤ ልሰጥ መጣው ማለት ነው። ይሄ እንደዚህ አይነት ነገሮች ሶሻል ሚዲያ ላይ ሲወሩ ሰዎች መቶም ብሶታቸውን ገጠመኞቻቸውን መኞቻቸውን ሲያወሩ ትረስት ሚ አትናቁት። እናንተ በማይመስላችሁ ህይወት ውስጥ እንኳን ልትኖሩ ትችላላችሁ። ማለት እዛ ላይ ከቀረቡት ሰዎች ጋር በጣም እጅግ ፋይናንሻሊ ኢንቫይሮንመንታሊ የሆነ ልዩነት፣ ሰርክሎቻችሁ፣ አካባቢያችሁ ላይ ያላችሁ ያሉት ሰዎች ልዩነት ሊኖር ይችላል። ዩ ኔቨር ኖ መቼ ግን ያ ሰው የገጠመው ነገር እናንተ እንደሚገጥማችሁ። ሞኝ በራሱ ይማራል፣ ብልጥ ከሰው ይማራለሁ እና ሰው ገጠመኝ ሲል እንዲህ አይነት ችግር ገጠመኝ ብሎ ሚዲያ ላይም ሆነ በአካል ሲያወራ ምናምን አትናቁ። እንዲህ ዘግታችሁ እራሳችሁን አትሂዱ። መስማት ክፋት የለውም። ኦፍኮርስ የምትሰሙትን መምረጥ ያስፈልጋል። ሁሉ የተወራ በሙሉ መሰማት አለበት ማለት አለ። እንደዚህ አይነት ሁኔታዎች ግን ሪል ላይፍ እንትኖች ናቸው። የገጠማቸውን ነገር ምንም የሚያተርፉበት ነገር የለም። እንደዚህ የመጡበት ማስታወቂያ ስራ አይደለም። ምንም ሊጠቀሙ አለ እነዚህ ሰዎች በቃ ብሶታችን ስሙልን እናንተን ትማሩበታላችሁ እኛም ደግሞ ሰፈሪንጋችን ይቀንሳል ብለው ነው የሚመጡት ሌላ ብዙም እንትን አይደለም ኦፍኮርስ አድቫንቴጅ የሚወስደዋሉ ሶሻል ሚዲያ ላይ ያ ሌላ ጉዳይ ኢን ዚስ ፓርቲኩላር እንትን ግን ይሄ አይደለም ጉዳዩ ልጅቷ መታ እንግዲህ ገብታችሁ ታዩታላችሁ እኔ ዝም ብዬ እንትን አድርጌ እንዴት አድርጌ ሽሪንክ ላድርገው ታሪኩን በምችለው አቅም ልጅቷ ኢትዮጵያ ከወጣች በጣም ብዙ ዓመት ሆኗታል። ኦልሞስት በልጅነት ማለት ይቻላል። በልጅነት ማለት አይ ቲንክ ሜይ ቢ ሀያዎቹ መጀመሪያ ላይ ገደማ ነው የወጣችው እና ከሄደች በኋላ ወደ አሜሪካ ተመልሳ የመምጣት ኢትዮጵያ ገባ ወጣይ ማለት ብዙም እድል አልነበራትም። በስራ በላይፍ ተወጥረው እዛ ከቤተሰቦቿ ጋር በዲቪ ሄደው ነበር ሲኖሩ የነበረው። ፋይናሊ ኢትዮጵያ ለእረፍት ከብዙ ዓመታት በኋላ ስትመጣ በሰው አጋጣሚ ሌላ አንድ ግለሰብ ትተዋወቃለች። ይሄ ሰውዬ ነቢይ ነው፣ ነቢይ ነኝ ነው እንግዲህ እሱ የሚለው እና ልክ ሲያያት ይዛት የሄደችዋ ጓደኛዋ ጓደኛ ነች ከአሜሪካን የመጣችው ምናምን ስትለው ትንቢት ይናገራል። ታገቢያለሽ አንች አንቺ ይላታል። እና እሷም አሜን ብላ ተቀበለች። በሚቀጥለው ቀን ወር ሰምቲንግ በሶስተኛው ቀን እኔ ይታየኛል ተጋብተን አብረን ስንኖር ልጅ ስናፈራ ምናምን ይላታል። እውነተኛ ትንቢት ሊሆን ይችላል፣ ራሱ ፋብሪኬት ያደረገው ሊሆን ይችላል ኢዘር ወይስ። እሷ ተደነግጣለች። ምክንያቱም ራሱ ትንቢት ነግሮኝ ራሱ ሊፈጽመው ነው ወይ ይሄንን ነገር ብላ ማለት ነው። በዚህ ዳውት ብቻ አልቆመም። እኔ የእሷን ፖይንት በጣም እረዳዋለሁ። ምክንያቱም ከሰው በዛ ደረጃ ለረጅም ዓመታት ሰው አይሶሌትድ ሆኖ ሲኖር ስፔሻሊ ከኢትዮጵያ ርቆ ሲኖር እንደዚህ የክናይቪንግ የሆኑ ባህሪዎች ላይ ሰዎችን በጣም ስማርት በሆነ መንገድ ቺት ሲያደርጉ ሲያታልሉ ምናምን ልብ አይሉ እና ይቺ ልጅ ሜቢ ውስጧ በአንድ ጊዜ ነው እንግዲህ እንደምትናገረው በትንሽ ቀናት ነው የተቀበለችው በሚላቸው ቃላቶች ፎል አድርጋ ሊሆን ይችላል። እግዚአብሔር ፌትም አድርጎላቸው ሊሆን ይችላል። አብሮ የመሆን እኔ ከዛ አይደለም ጉዳይ አብረው ሆኑ ኦኬ። ወደደችው፣ ወደዳት፣ ተጋቡ። ወደ አሜሪካ መጣችሁ እንግዲህ እራሳችሁ ግቡና ስሙ። አሜሪካ ካመጣችሁ በኋላ ወለደችለት። ከወለደችለት አይ ቲንክ ከመውለዷን በፊት ጀምሮ በጣም ከባድ ጊዜ ነው ያሳለፈችው እና ጀስት ቢከዝ ትንሽ የምቾት እንትኖች ስለፈለገ ለምሳሌ ከኢትዮጵያ ወደ አሜሪካ ቪዛ ከተመታለት በኋላ ሲሄድ በኤሚሬትስ ኖ ሶሪ፣ ወደ አሜሪካ ከመሄዱ በፊት ያለ ቫኬሽን ዱባይ ለመሄድ ሲያስቡ፣ ታይላንድ ለመሄድ ሲያስቡ በዱባይ በኩል በኤሚሬትስ በኩል የሚያልፍ ፍላይት ይመርጣሉ። እና ምን ይላታል? ኦኬ እኔ አንድ ቀን ያለ አንቺ ዚ ልደር ጓደኞች አሉኝ አነሳሰሪ ይሄ ማንም በቃ ከድንጋይ ስር ተቆፍሮ የወጣ ሰው ካልሆነ በስተቀር ምን እንደሆነ አላማው ግልጽ ነው። ሰው እንደዚህ ሲል ዱባይ ላይ ማለት ነው። ስለዚህ እንዲህ አይነት ትንንሽ የማታለል ነገሮች እያደረገ በጣም ኦቨር ሉክ እያደረገች መታለች። ፋይነሊ ልጅ ወልዳ በጣም መስ ውስጥ ይከታታል። አሜሪካ ላይ ማለት ነው። ይህን ሁሉ አምታ የተናገረችው አሁን ከእሷ በኋላ ሶስተኛ ሴት ላይ ነው ያለው አግብቶ ማለት ነው። ከእሷ በኋላ ሌላ ሴት አስወልዷል። ከዛ በኋላ ደግሞ ድጋሚ አገባ። በፊቷን ከሷ በኋላ ያለችውን አላገባም፣ ዝም ብሎ አስወለዳት። አሁን ሶስተኛ ሴት ላይ ነው ያለው እና የዛች ሴት ፋሚሊ እሷን ኮንታክት ያደርጋታል። ይህን ነገር ችላ ብዬ ማለፍ አልቻልኩም ነው የእሷ ሚዲያ ላይ ያመጣትም ይሄ ነው። በቃ መቆም አለበት፣ አትሳም ፖይንት። ከኔ በፊት የነበሩትን ኦኬ፣ እኔ ሳላቅ ነው ላሉ፣ ከዚህ በኋላ ላለው ግን ዝም ማለት አልችልም ብላ ነው እና ፍሬንድ መጥቶ ዛሬ ምላሽ ሰጠ ማለት ነው። በጣም በጉጉት ነው የጠበኩት፣ እውነት ለመናገር ለማናገር ምክንያቱ እንዶ ምንድነው፣ እንዴት ተደርጎ ነው ይሄንን ጀስቲፋይ የሚደረገውና ኖ፣ ይሄ እንዲህ እንዲህ ያለችበት ልክ አይደለም የሚባለው። እንደፈራሁትም መጥቶ፣ ግቡና እዩት። በቃ የኔን እንትን ብቻ ጃጅ እንዳታረጉ፣ የኔ እይታ ነው፣ ይሄ እይታ ነው። ስትሪክትሊ ባለው በተናገሩ እሷን በተናገረችው ላይ ብቻ ነው እንጂ ሰዎቹን ፐርሰናሊ አውቄ ምንም ፉል ጃጅመንት ለማስተላለፍ አይደለም። ግን ሰውየው በሚናገርበት ከፕሬዘንስ ጀምሮ ይሄ ራሱን ፕሬዘንት ያደረገበት መንገድ የሚጠቀማቸው ቃላቶች ምናምን፣ ልጅቷ መጨረሻ ላይ የማረሰው ቪዲዮ መጨረሻ ላይ ምን ብላ ነበረ? በጣም ሰው ሁሉ ያምነዋል። እኔ ያደኩበት ቸርች ገፋኝ። እሱናም ነው ማለት ነው ያን ያህል ሰዎችን ኮንቬንሲ የማድረግ አይምሮ ንግግር አለው፣ ቃላት ይችልበታል ብላለች። እና ይችን ጭንቅላቴ ውስጥ አስቀምጫታለሁ። እንዳለችውም ዛሬ መጣ። አለምሰገድ እግዚአብሔር ውስጥ ምንም በቃ ይህ ቀጥተኛ ጥያቄ ነው። የተደበሰበሰ ጥያቄ አለ የሚጠይቀው። ስምፕላዚ የሶር ነው የሚመለሱ ጥያቄዎችን እንዲ ያጥመለን ብለዋል። በቃ እንደዚህ ላለመመለስ ማለት ነው እና እኔ በጣም አይ ዶንት ትዕግስትን አደንቃለሁ አለምሰገን ምክንያቱም በጣም ነው የሚያናድደው። ሲሪየስ የላይፍ እንትኖች ነው እየተወራ ያለው እዛ ጋ ማለት ጨዋታ አይደለም የህይወት ጉዳይ ነው እዛ ጋ መተ ራስን ዲፌንድ ካደረግ ካይቀር ደግሞ በትክክል ዲፌንድ ማድረግ። እንዴት ተደበሰበሰ ምላሽ ለእያንዳንዱ ጥያቄ እንኳን ጥያቄውን ሊመልስ አይደለም አነሳሳሪ የሆኑ ዲቴልስ ሶ ዳት ይሄ ብዥ የሚል ነገር ጭንቅላት ውስጥ እንዲፈጠር ማለት ሲጀምር፣ ለእኔ እንዳልኩ ከፊዚካል አፒረንስ አይ ሰድ ፕሬዘንት ይቅርታ አፒረንስ ከዛ ይጀምራል። ይሄ ሸሚዝ እዚህ ድረስ ቆልፎ ከዛ እጅን እንዲገጥሞ ማውራት እንዲህ ደግሞ እያወራ መሀል ላይ መተከዝ፣ ባይ ዘ ወይ አንተ አራዳ ዩንክ ሊመስል ይችላል በጣም የሰውን ማይንድ ጌም በዚህ ብዙ የበላህ ሊመስል ይችላል። በጣም ነው የሚያስጠላኝ እኔ እንደዚህ አይነት ስ ፎርም ኦፍ አይምሯችሁ ያ ሰው እውነት ነው የሚናገረው ብላችሁ እንድትቀበሉ አንድ የማድረጊያ ሚንስ ነው። ይቀጥላል የሚጠቀሟቸው ተርሚኖሎጂዎች በቃ እንዳልኳቸው ሲምፕዝየሰ ነው። ደሞ በሁለት ሴንተንስ የሚመለስ ነገር ካስፈለገ ሞር ኢላቦሬት እያረገ መሄድ የሚችለው ነገር ያድበሰብሰዋል። እና ይሄ ለአንተ ብዙ ሰው ስታታልበት ኖረህ ሊሆን ይችላል ሁሉ ሰው ግን ነፈዝ አይደለም። እንዳንተ ማለት ሊትራሊ ለእኔ እንደዛ ነው ነፈዝ ከመባል አይተናነስም። እንዲህ በቃላት ድርደራ ሰውን ለመሸወድ መሞከር በጣም ዲስፕሊናሪ መስሎ በመቅረብ ምናምን አለ። ሊሸወድም የሚችል ሰው አለው፣ ግን ሁሉ ሰው አይሸወድም። ሊትራሊ የምታወራው ነገር ሀቅ እንደሌለው ግልጽ ነው። ልጅቷን በድ ላሃታል ልጅቷን አታል ላሃታል ከምንም በላይ ልጅ አብሬ ያሳድጋለሁ፣ ተጋብቻለሁ ብላ ልጅ ወልዳ ብቻዋን። እንግዲህ ከብታችሁ ስሙት ያልኩት ለዚህ ነው። በቃ ሳፈር ነው ያደረገችው። እቃ እቃ ሙቭ ማድረግ ከአንድ ቦታ ማለት ከአንድ ክፍል ወደ አንድ ክፍል። ቤቱን ቀለም ሳስቀባ አጣሁ የሚያግዘኝ አለች። እርጉዞና እቃ ስታጋግዝ ነበር እና እርግፍ አርጎ ነው ብቻ የተዋት። ወደር ሞቲቭ ሄደ ሊሆን ይችላል፣ መጀመሪያ ወደሃት ስሜት ተቀይሮ ሊሆን ይችላል መሀል ላይ ነገር፣ ግን እንዲህ እልም ያለ የማታለል ስራ ሰርተህ እንዲፍጥጥ ብለህ በዚህ መንገድ መምጣትህ አቃጥሎኛል። በቃ እንግዲህ ያው ይህን ያህል ጭፍልቅልቅ አድርጌ ታሪኩን እኔ ባየሁበት አንግል ላሳያችሁ የሞከርኩት የኔን አስተያየት እንድትረዱልኝ ነው። ዋናው አላማ ይህ አይደለም፣ ገብታችሁ ማየት የምትችሉት ነገር ነው ታሪኩ። የራሳችሁን እይታም መስጠት ማየትም ትችላላችሁ የተደበቀ ነገር ስላልሆነ ማለት ነው። እኔ ዋናው አላማዬ ይሄን ሁሉ ያወራውበት ይሄን ቪዲዮም ለመስራት የፈለኩት በመጀመሪያ ደረጃ በሃይማኖትና በእምነት በቃ ጭንብል የሚሰሩ ሰዎች ቀላል ቁጥር አይደለም ያላቸው። የሰውን መስ የሰውን ህይወት መስ ውስጥ በመክተት ማለት ነው። ቅርብ ጊዜም እንዲሁ ሁለት ወር ያልሞላው በአሜሪካን ሀገር እንደዚሁ ልጇን በጣም ክሎዝ የሆነ ፋሚሊ ሜምበር ማለት ፋሚሊ ጓደኛ የአባትየው ቤስት ፍሬንድ ማለት ይቻላል። ሁለቱም ለአንድ ቤተ ክርስቲያን እያገለገሉ ሁለቱም ካህናት ናቸው። ልጇን ሴክሽዋል አሳልት አድርሶባታል። የ13 ዓመት ልጇን ሴክሽዋል አሳልት አድርሶባታል። እና በመጀመሪያ ደረጃ ከዚህ ይሄን የምታዩ ሰዎች ከእምነት እንትን ተላቃችሁ እንድታዩ ትፈልጋለሁ። ማለት እንደ ጥብቅና አትቁሙ ለአንድ እምነት። እንደዚህ አይነት ባህሪዎችን በእምነት መሸፈን የለባቸውም። ስተት የሆነት ነገር ስተት ነው። ዊ ኮል እት አውት አዘደስ ማንም ምንም ቢሆን ማለት ነው። አለዚያ ይሄ ምንኖረው ህይወት ፌር ያልሆነ ህይወት ነው የሚሆነው ለእግዚአብሔር ድጋሚ ይቅር እንዲል መጠየቅ እዛ እናደርግ ጉዳይ ፎርጊቭነስ ሌላ ጉዳይ ነው። እሱን አሁን ላመጣው አልፈልግም። ግን በእምነት ጭንብል ውስጥ እየሰራችሁ አሁን ይሄ ፕሮፌሲ ተናገርኩ ብሎ ፕሮፌሲው እውነት ቢሆን ኖሮ አንተ የሰራኸውን ስራ አይሰራም ነበር። ከዛ ይጀምራል። እኔ አንተ እንደምትለው እግዚአብሔር ተናግሮ ከሆነ ኪዳን ትንሽ ነገር አይደለም። እንደዛ ኪዳን አስጀምሯችሁ ልጅ ሰጥቷችሁ አንተ እንደፈለግክ ልትሆን ከአንድም ሁለት ሴት ብዙ ሀ ዓመት አይደለም የምናወራው። አስር ዓመትም አልሞላውም። አይ ቲንክ ነማረ ኦፍ ስድስት ዓመት ኦር አምስት ዓመት ውስጥ አንድ ሴት የታስወልደህ ሌላ ሰው እያገባህ ነው። እሱ ብቻ አይደለም። በጣም በቃ ይሄ መቀበል የሚያውቅት ሁኔታዎች ኖረው መሆን አድርገህ ቢሆን እንረዳሃል። ይቺ ልጅ እንደዛ የሚዘገንን ደብዳቤ ጽፎላት ምን ያህል እንደማይፈልጋት እንኳን አይ፣ እኔ ይሄ እውነት አይደለም እንዳላየሁት ነው ምቆጥሮ ምናምን የምትለው እዚ አብሮ ለመኖርና ላይፍን አብሮ ለመቀጠል ከመመኘት አንጻር ነው። እና እውነት ይሄ ፕሮፌሲ ልክ ቢሆን ኖሮ ይሄንን ስራ አታረግም። ከዛ ይጀምራል። ስለዚህ በእምነት ጭምብል እምነቱን በእናንተ ውስጥ ሰው እንዲያየው አታድርግ። ሪስፖንሲብል ሁን። ከዛ ጀምረህ ይቅርታ እግዚአብሔርን ጠይቅ፣ እምነቱንም ተከታዮች ጠይቅ። ምክንያቱም በቃላት ማድበስበስ ትንሽ ሰው ልታታልቻለ እግዚአብሔርን አታታልልም። እንዲህ ደግሞ ፊት ለፊት ዝም ብለ እንደኛ ሁን ገረፍ ገረፍ አድርጎ የሰማ እንኳን አይቀበልህም። ስለዚህ እቶኪ ይቅርታ ከመጀመሪያው ጠይቅ፣ ለዛ ለልጅቷም ጭምር ማለት ነው። ሁለተኛ ነገር ደግሞ ለኢትዮጵያዊ እህቶቻችን ነው በተለይ ከኢትዮጵያ ውጭ አላችሁ። ይሄ ነገር በጣም በተደጋጋሚ የምንሰማው ታሪክ እየሆነ ሄዷል እና እናንተ እዛ አንደርስታንድ ላይፍ ስታይሉ ኮምፕሊትሊ ኢትዮጵያን የለመድነው ላይፍ ስታይል ስላልሆነ ሊረሳ ይችላል። ሰው ምን ያህል ቱ ዋት ኤክስተንት እንደሚሄድ ላይፍ ሲከብድበት ኢትዮጵያ ላይ ተረስቷል። ማለት ኢትዮጵያ ነው ብዙ ጊዜ ያለው ይሄ የማታለሉ ምን ማለቱ በዚህ ደረጃ ገፍቶ የሚሄዱ ብዙ አለም ላይ አልተለመደም። ጋብቻ ድረስ የሚደርስ የለም እንዶ ቢቀር ቢቀር የሆነ የሆነ ነገር ለማታለል ተብሎ ማለት ነው እና ያን ያህል እንትን አታድርጉ፣ ቫንድረብል አትሆኑ። በቃ ኖማተር ምንም ያህል ውስጣችሁ ሎንሊነስ ቢሞላ ምንም ያህል በቃ ወይኔ እኔ ግን አግብቼ ወልዳለሁ እኔ ግን እንደዚህ ይኖራል የሚል ጥያቄ ሳይኖራችሁ ቀርቶ አይደለም ግን ያ ጥያቄ ውስጣችሁ ያለውን የተጣራ ነገር የማግኘት ጉጉታችሁን አይደፍልሰው አይጨፍልቀው ማለት ስቲል ሰው ናችሁ። ለእናንተ በሚመጥናችሁ ማለት በራሴ ልክ ነው ብላችሁ የምታስቡትን ስታንዳርድ የሆነ ነገር ትመኛላችሁ ሰው ስለሆናችሁ ማለት ነው እና ያንን ስታንዳርዳችሁን አያጥፋባችሁ ጊዜያዊ ሎኒነስ ጊዜያዊ ይሄ በቃ ወዳጅ ማጣት፣ የግዴታ ቦይፍረንድ ገርልፍረንድ ባይሆንም እንዲህ ወዳጅ ማጣት፣ እኔም ፐርሰናሊ ከራሴ ህይወትም የተማርኩት በቃ አላስፈላጊ ማግበስበስ ዋጋ ያስከፍላል። አሁን ይቺ ልጅ በቃ ፕራይም ኤግዛምፕል ነች። አሁን ለምለው ነገር በጣም ሎንሊነስ ይሰማት እንደነበር ማለት ስራና ታግሎ መኖር ብቻ ነበር፣ ሌላ ምንም ነገር የለም። በቃ ዝም ብዬ ኔ ኖርኩት አለች ቀጥታ መጥቶ እንትን ላይ እንደ ሞላውን ቁጠሩት። በቃ ነጭ ወረቀት ላይ ሞላው የሚፈልገውን ነገር እና ያን ያህል ቫንራብል አቱኑ። ያን ያህል ልባችሁን ለመጠው ለሄደው ሁሉ ከፍታ አታድርጉ። ኳስችን ለማድረግ አትፍሩ። አሳማኝ ያልሆነ ነገር ሲገኝም በጣም ያ ሰው ስለ ጣረ ለማሳመን ዝም ብላችሁ ማዋጣ አለባችሁ ማለት አይደለም። ኳስችን አድርጉ፣ ጥግ ድረስ ኳስችን አድርጉ። ግን ሞስት ኦፍ ኦል ከዚህ ሁሉ ሲል ማድረጊያ መዝጊያው ምንድን መሰላችሁ? እግዚአብሔርን ጠይቁት። ከእንደዚህ አይነት የህይወታችሁን መንገድ ከሚያስቱ ሰዎች እግዚአብሔር እንዲሰውራችሁ የምር ነው ብላችሁ በቃ አሁን ይሄ በጣም ያቃጥላል። ይች ልጅ አም ቬሪ ሹር እንደዚህ አይነት ሸሿ እንደምትሰራ ብታስብ ኖራ አታገባውም፣ አትወልድለትም ምንም ይሄ ግልጽ ነው እና ብቻዋን ወልዳ ብቻዋን ብቻዋን ወልዳ ምክንያቱም የለም እሷ ገና በእርግዝናዋ ጊዜ ነው ብን ብሎ የጠፋው ሄዶ ጓደኞቹ ቤት ነው የገባው። ምናምን ፏፈሽ ማለት ጀመረ፣ ላይፍ ላይ ሌላ ሴት አገኘ። ኦል እሷ ገና ሳትወልድ ከዛ ወልዳም በጣም ብቻ፣ ቨሪ ሃርት ብሬኪንግ ለኔ ይሄን ታሪክ መስማት እና እግዚአብሔርን በቃ ጸሎት አድርጉ ከልባችሁ ናቸው። ይሄ ክሪቲካል ነው። ገንዘብ ይመጣል ይሄዳል፣ ምቾት ይመጣል ይሄዳል። የላይፍ ፓርትነር ግን እኔ በዚች አጭር ህይወት ኤክስፒሪንሲንግ አፋ ወጥቼ የምናገረው ይሄን ነገር ነው። ሰዎች ሲቃጠሉ ያየሁት እንደዚህ አብረው ሜሬጅ እንትን ፈጥረው ልጅ ወልደው አብረው የተሳሳተ ሰው ጋር እንትን ሲሉ ነው። እና እንዲህ ከመንገዳችሁ የሚያስታችሁ እግዚአብሔር ካቀደላችሁ ነገርም እንዳትደርሱ የሚያስታችሁ በብስጭት በምናምን፣ እግዚአብሔር ካቀደላችሁ ነገር ወደኋላ ያስቀራችኋል። ምክንያቱም አንገር ከእግዚአብሔር አይደለም። ሌላ ሰው ላይ መጥፎ መመኘት ከብስጭት የተነሳ ከእግዚአብሔር አይደለም። ይሄ ሁሉ ከእግዚአብሔር መንገድ ያስቀራችኋል። ስለዚህ አጥብቃችሁ ጸልዩ። ይሄ ነው በቃ ሲል ማድረጊያው። አሁን ላወራሁት ሁሉ ይሄ ነው የምጠይቃችሁ። ኢንስቴድ ኦፍ ብዙ ፕሮፌሲዎች ላይ ምናምን ዲፐንድ ማድረግ ሳይሆን መጀመሪያ እናንተ ከነክት ከእግዚአብሔር ጋር ከዛ ኢቨን እናንተም ትሰማላችሁ። ኢቨንቹዋሊ እግዚአብሔር ልባችሁ ውስጥ ይነግራችኋል። ይሄንን ነው የምመክራችሁ እና አገን ለመጣችሁ ፎሎወርሶቼ በጣም ነው የማመሰግነው። አዲስ ሰብስክራይበሮች ዩ ጋይዝ አሉ የምር፣ አም ሶ ፕራውድ እንደዚህ ሎያል እንትን ነው እንዲያለኝ እስከምል ድረስ እና እግዚአብሔር ይስጠልኝ። አል ሲ ዩ ኔክስት ዊክ ቲል ነክስት ዊክ